ውድ ተመልካቾች፣ በወዳጅ መከዳት ቁስሉ ምን ያህል ይሆን? የሚወዱት ሰው፣ የሚያምኑት ሰው እንደ እባብ በድብቅ ቢነድፎት ምን ይሰማዎታል? ከንጉሥ ማዕድ እየበሉ በንጉሥ ምሕረት እየኖሩ ክህደት ቢፈጸምበትስ? ክቡራትና ክቡራን፣ ዛሬ የማቀርብላችሁ ታሪክ ልብን የሚሰብር ክህደት፣ ያልተጠበቀ ቸርነትን፣ የውሸት ድልንና የእውነትን ዘላለማዊነት የሚያሳይ አስደናቂ ታሪክ ነው። ይህ ታሪክ በሰብአዊ ድክመትና በመለኮታዊ ጸጋ መካከል ያለውን ዘላለማዊ ትግል ቁልጭ አድርጎ ያሳየናል። የታሪካችን ማዕከል አንካሳው ሜምፊቦስቴ ነው። የሳኦል የልጅ ልጅ፣ የዮናታን ልጅ፣ በአንድ ወቅት ለዙፋን ታጨው፣ አሁን ግን በስደትና በድብቅ የሚኖረው ሜምፊ ቦስቴ በዙሪያው ያለው ዓለም በውሸትና በተንኮል የተሞላ ቢሆንም እርሱ ግን በታማኝነት ጸንቶ ኖሯል። ይህ ታሪክ ስለ ሲባ ክህደት፣ ስለ ዳዊት ርኅራኄ፣ ስለ አቤሴሎም ዓመፅ፣ ስለ እውነት መገለጥና ስለ መለኮታዊ ፍትህ የሚተርግ አስደናቂ ታሪክ ነው። ውድ የመባ ቲቪ ቤተሰቦች፣ ይህንን ቪዲዮ እስከ ፍጻሜው ብትመለከቱ የውሸት ከንቱነትን፣ የእውነትን ዘላለማዊነትን፣ የታማኝነትን ዋጋ፣ መለኮታዊ ፍትህን በሚገባ ትረዳላችሁ። አብራችሁን ቆዩ። ይህ የሜምፊቦስቴ ታሪክ ነው። የዚህን ታሪክ ቁም ነገር ለመረዳት ወደኋላ መለስ ብሎ ስለ እስራኤል የመጀመሪያው ንጉሥ መነጋገሩ ተገቢ ነውና ነገራችንን ከዛን ጀምር የእስራኤል የመጀመሪያው ንጉሥ ሳኦል በእግዚአብሔር የተመረጠ ቢሆንም ባለመታዘዙ ከጸጋው ወደቀ። አስታውሱ፣ የእግዚአብሔርን ትእዛዝ ጥሶ አሜሌቃዊውን ንጉሥ አጋግንና ምርኮውን በማስቀረቱ እግዚአብሔር ከንግሥናው ሻረው። የሳኦል መንግሥት እየተንገዳገደ ባለበት በዚህ ወቅት አንድ ወጣት እረኛ ታየ። ስሙም ዳዊት ይባላል። ዳዊት ግዙፉን ጎልያድን ድል በመንሳቱ በቅጽበት ዝናው በመላ አገሪቱ ናኘ። ይህ ድል ግን ለሳኦል ታላቅ ስጋት ሆነበት። የዳዊት ጀግንነትና ተወዳጅነት እየጨመረ በሄደ ቁጥር የሳኦል ቅናትና ጥላቻ በእጥፍ አደገ። አስቡት፣ በአንድ ወቅት ጀግና ተብሎ የተከበረው ንጉሥ አሁን በወጣት እረኛ ክብር ተሸፈነ። ይህ ሁኔታ የሳኦልን ልብ በጥላቻ ሞላው። ግን አንድ ያልተጠበቀ ነገር ተከሰተ። የሳኦል ልጅ ዮናታን ዳዊትን በጣም የወደው ነበር። እነዚህ ሁለት ወጣቶች ልብ ለልብ የተሳሰሩ እውነተኛ ወንድማማቾች ሆኑ። ዮናታን ዳዊት በእግዚአብሔር የተመረጠ ንጉሥ መሆኑን አውቆ ከልቡ ተቀበለው። እንዲያውም ዮናታን የለበሰውን ልብስ፣ መጎናጸፊያውን፣ ሌላው ቀርቶ ሰይፉን፣ ቀስቱንና መታጠቂያውን አውልቆ ለዳዊት ሰጠው። ይህ ድርጊት ዮናታን ለዳዊት ያለውን ታማኝነትና ክብር የሚያሳይ ታላቅ ምልክት ነው። ይህ ጥልቅ ወዳጅነትና ቃል ኪዳን የዳዊትን የወደፊት እጣፈንታ የቀረጸ ወሳኝ ክስተት ነበር። ዮናታን የአባቱን ጥላቻና የራሱን የወደፊት የንግስና ዕድል ወደ ጎን ትቶ ለእውነትና ለወዳጅነት ታማኝ ሆነ። ይህ በታሪክ ታይቶ የማይታወቅ ታላቅ መስዋዕትነት ነው። ግን ሁሉም ነገር ተቀየረ። ፍልስጤማውያን በእስራኤል ላይ ጦርነት ከፈቱ። በጊልቦአ ተራራ ላይ በተደረገው ከባድ ጦርነት የእስራኤል ሰራዊት ድል ተመታ። ያ አስከፊ ዜና ተሰማ። ሳኦልና ሦስቱ ልጆቹ ጀግናው ዮናታንን ጨምሮ በጦር ሜዳ ወደቁ። ይህ ዜና መላውን የእስራኤል ሕዝብ በሐዘን ሰበረው። የዮናታንና የዳዊት ወዳጅነት በአሳዛኝ ሁኔታ ተቋጨ። ይህ የኃይል መዛባት የዳዊትን መንገድ አመቻቸ። ዳዊት በይሁዳ ላይ ነግሶ ከዓመታት የእርስ በርስ ጦርነት በኋላ መላው እስራኤልን አንድ አደረገ። የሳኦል አገልጋዮቹና ቤተሰቦቹ ተበታተኑ። የቀረው ጥቂት ቁጥር ብቻ ነበር። የሳኦል አሟሟት አስደንጋጭ ነበር። የእስራኤልም የወደፊት ዕጣ ፈንታ በእንጥልጥል ላይ ወደቀ። በዚህ የትርምስ ወቅት የሳኦል ታማኝ አገልጋይ ተብሎ ይታወቅ የነበረው ሲባ የራሱን እቅድ ማውጣት ጀመረ። ንጉሡ ከሞተ በኋላ ወራሽ በሌለበት ሁኔታ ሲባ የሳኦልን ሰፊ መሬቶችና ንብረቶች የማስተዳደር ስልጣን በእጁ አስገባ። ቀስ በቀስ ስልጣኑ እየጠነከረ፣ የሟቹን ንጉሥ ሀብት የመመኘት ፍላጎት በልብ ውስጥ እያደገ መጣ። ሲባ ከዚህ በፊት ለሳኦል ታማኝ ሆኖ ያገለግል ነበር። አሁን ግን ያለ ንጉሥ ትእዛዝ የራሱን ስልጣን እያመቻቸ ያንን ሁሉ ሀብት የመቆጣጠር ህልሙን አለመ። አስቡት፣ ያ ሁሉ መሬት፣ ያ ሁሉ ከብት፣ ያ ሁሉ ወርቅና ብር ያለማንም ተቆጣጣሪ ቀረ። የሲባ ልብ በስግብግብነት ተነሳሳ። ከቀን ወደ ቀን የሳኦልን ንብረት እንደ ራሱ እያየ ስልጣኑን ለማጠናከር የተለያዩ ዘዴዎችን ይጠቀም ጀመር። ግን የሳኦል ቤት ሙሉ በሙሉ አልጠፋም ነበር፤ የዮናታን ልጅ ሜምፊቦስቴ በሕይወት አለ። ይህ ሕፃን እጅግ አሳዛኝ ነገር ገጠመው። ገና የአምስት ዓመት ሕፃን ሳለ ስለ አባቱና ስለ አያቱ ሞት የሚገልጽ አስደንጋጭ ዜና ከኢይዝራኤል እስራኤል ተሰማ። ሞግዚቷ ሕፃኑን ይዛ ለመሸሽ ስትጣደፍ ካደጋ ላይ ወደቀ። በዚህም ምክንያት ሜምፊቦስቴ ሁለቱም እግሮቹ አንካሳ ሆኑ። ከዛን ጊዜ ጀምሮ ሜምፊቦስቴ በሎድባር በስደትና በድብቅ መኖር ጀመረ። ሎድባር ምድረ በዳ፣ ከሰው እይታ የራቀ ስፍራ ነበር። ሜምፊቦስቴ ከአባቱ ጠላቶች ተደብቆ ያለፈውን የክብር ዘመን እያሰበ በሐዘንና በብቸኝነት ይኖር ጀመር። ምንም እንኳን አንካሳ ቢሆንም የሳኦል የዘር ሐረግ የመጨረሻው ተስፋ እርሱ ነበር። በሎድ ባር በነበረበት በዚህ የስደት ዘመን ሜምፊቦስቴ ሚካ የተባለ ልጅ ወለደ። ይህ ልጅ የሜምፊቦስቴ ብቸኛ መጽናኛና ተስፋው ነበር። አስቡት እስቲ በአንድ ወቅት የንጉሥ የልጅ ልጅ የነበረው አሁን ግን በድህነትና በስደት ከዓለም ተነጥሎ ይኖራል። የሲባ ስግብግብነትና የሜምፊቦስቴ መደበቅ የዚህን ታሪክ አቅጣጫ የሚቀይሩ ወሳኝ ክስተቶች ናቸው። ሲባ በስልጣን እየተመቸው፣ ሜምፊቦስቴ ደግሞ በስደት እየማቀቀ ታሪኩ ወደ አዲስ ምዕራፍ ይሸጋገራል። ዓመታት አለፉ። ዳዊት ሀያል ተዋጊ ጠላቶቹን ድል ነስቶ መንግስቱን አጽንቶ ነገሰ። ነገር ግን በዚህ ቀን ልቡ በጦርነት ድል ሳይሆን በሌላ ታላቅ ስሜት ተነካ፣ ርኅራሄ ዳዊት ከዮናታን ጋር የነበረውን ጥልቅ ወዳጅነትና ቃል ኪዳን አስታወሰ። በድንገት አንድ ጥያቄ በልቡ ተቀረጸ። ለዮናታን ስል ደግነት የማደርግለት ከሳኦል ቤት የቀረሰው ይኖር ይሆን? ይህ ጥያቄ በመላው ቤተ መንግሥት ውስጥ ማዕበል ፈጠረ። የዳዊት አገልጋዮች እርስ በርሳቸው ተያዩ። የሳኦል ቤተሰብ ከስልጣን ከወደቀ ቆይቷል። ከቤተሰቡ ማን ቀርቶ ይሆን? በመጨረሻም አንድ ስም ተጠራ ሲባ ሲባ ከሳኦል ሞት በኋላ የሳኦልን ንብረት በማስተዳደር ሀብት በማካበት በጸጥታ የራሱን ስልጣን ሲያጠናክር የቆየ ሰው ነው። አሁን በንጉሡ ፊት እንዲቀርብ ተጠራ። ሲባ ወደ ንጉሡ ፊት ሲቀርብ ፊቱ ላይ የትህትና ጭምብል ለጥፎ ነበር። ነገር ግን በልቡ ውስጥ ስውር ስሌት እየሰራ ነው። የንጉሡ ዓይኖች ሲባን በትኩረት ተመለከቱ። አንተ ሲባ ነህን ሲል ጠየቀው። ሲባን በትህትና አዎን ጌታዬ፣ እኔ ባሪያ ሲባ ነኝ ሲል መለሰ። ዳዊት ቀጠለና ለእግዚአብሔር ስል ደግነት የማደርግለት ከሳኦል ቤት የቀረሰው የለምን ሲል ጠየቀው። ለአፍታ ያህል በሲባ አይኖች ውስጥ ለመግለጽ የሚከብድ ስሜት ብልጭ ብሎ አለፈ። ከዚያም የዮናታን ልጅ ሁለቱም እግሮቹ አንካሳ የሆነ አንድ ልጅ እኮ አለ ሲል መለሰ። የት ነው ያለው ሲል ዳዊት ጠየቀ። ሲባም በሎድ ባር በአሚኤል ልጅ በማኪር ቤት ነው ያለው ሲል ተናገረ። ዳዊትም ሜንፌቦስቴን ከሎድ ባር እንዲያመጡ ታዘዘ። ሲባም ለንጉሱ ሰግዶ ከቤተ መንግስቱ ወጣ። ነገር ግን በልቡ ውስጥ ታላቅ ትግል ጀመረ። የሜንፌቦስቴ መመለስ ሁሉንም ነገር ሊለውጠው ይችላል። ዳዊት ሜንፌቦስቴን ወደ ቀድሞ ክብሩ ቢመልሰውስ? ሲባ የሳውልን ንብረት የመቆጣጠር ስልጣኑን ቢያጣስ? ይህ ሐሳብ ሲባን በእጅጉ አስጨነቀው። ሲባ የሜንፌቦስቴን መኖር ለንጉሱ መናገሩ ትክክል ነውን? ወይንስ ይህንን ምስጢር ደብቆ ቢይዘው ይሻል ነበር? አሁን ግን ነገሮች ከቁጥጥር ውጭ ሆነዋል። ዳዊት ሜምፊቦስቴን ለማግኘት ወስኗል። ሲባ ይህንን ሁኔታ በቅርብ መከታተል እንዳለበት ተገነዘበ። እጅግ በቅርብ። ሲባ ወደ ሎድባር ወደዚያ ምድረ በዳ ጉዞ ጀመረ። የሜምፊቦስቴ መመለስ በሲባ ሕይወት ላይ ምን አይነት ለውጥ ያመጣ ይሆን? የሲባ ስግብግብነትና የዳዊት ርኅራኄ ተፋጠጡ። ሲባ ሎድባር ደረሰ። ያ ስፍራ ለሜምፊቦስቴ የጣፈንታ የሚመጥን አልነበረም። ባድማ የተገለለ የግጦሽ ምድር የሌለበት እዛ በማኪር ቤት ሜምፊቦስቴ ይኖራል። በአንድ ወቅት ለዙፋን የታጨው አሁን ግን ያለፈውን ክብሩን እያሰበ አካለ ጎዶሎ ሆኖ በሐዘን ቀኑን ይገፋል። ሲባ ሲደርስ የሜምፊቦስቴን ልብ በፍርሃት ተመታ። ከንጉሥ ዳዊት የተላከ ጥሪ። ይህ መጨረሻው ይሆን? ንጉሡ የሳኦልን ቤት የመጨረሻውን ዘር ለማጥፋት ወስኖ ይሆን? እነዚህ ሐሳቦች በሜምፊቦስቴ አእምሮ ውስጥ እየተመላለሱ ፍርሃት ውስጡን ወረረው። ጉዞ ወደ ኢየሩሳሌም ተጀመረ። ሜምፊቦስቴ ከሲባ ጋር ሆኖ ወደ ንጉሥ ዳዊት ለመቅረብ ተጓዘ። በጉዞ ሁሉ ሜምፊቦስቴ በጭንቀት ተውጦ ነበር። ምን ይጠብቀው ይሆን? የሞት ፍርድ ወይስ ሌላ ያልታሰበ ነገር? በመጨረሻም ወደ ንጉሡ ፊት ቀረቡ። ሜምፊቦስቴ የዮናታን ልጅ፣ የሳኦል የልጅ ልጅ በዳዊት ፊት ተንበረከከ። እጆቹ እየተንቀጠቀጡ፣ በታላቅ ፍርሃትና አክብሮት ሰገደ። ዳዊትም ሜምፊቦስቴ ብሎ ጠራው። ሜምፊቦስቴም ነሆን ጌታዬ ባሪያህ ሲል መለሰ። የሜምፊቦስቴ አእምሮ በጭንቀት ተናወጠ። ዳዊት ምን ያደርገው ይሆን? ቀጥሎ የተናገራቸው የዳዊት ቃላት ግን የሜምፊቦስቴን ልብ በድንጋጤ ሞሉት። አትፍራ፣ ለአባትህ ለዮናታን ስል ቸርነት አደርግልሃለሁ፣ የአያትህንም የሳኦልን ምድር ሁሉ መልስልሃለሁ፣ አንተም ዘወትር ከእኔ ማድ ትበላለህ አለው ንጉሥ ዳዊት። ሜምፊቦስቴ ከድንጋጤው የተነሳ መተንፈስ አቃተው። ይህ ፍርድ አልነበረም፣ ጸጋ ነበር። ሲባ ግን ከበስተጀርባው ቆሞ ጥርሱን አንቀራጨጨ። የዳዊት ውሳኔ ሲባ ለዓመታት ሲያስተዳድር የነበረው የሳኦል መሬት አሁን የሜምፊቦስቴ መሆኑን ያበስራል። ሜምፊቦስቴ አሁንም መሬት ላይ ተደፍቶ ባሪያህ ምንድን ነው እንደ እኔ ያለውን የሞተ ውሻ እንድትመለከት ሲል በግርም ተጠየቀ። ዳዊት ግን የሜምፊቦስቴን ራስን ዝቅ የማድረግ ችላ ብሎ አይኑን ወደ ሲባ ዞረ። ከዚያም ንጉሡ ሲባን ጠርቶ ለጌታህ የልጅ ልጅ የሳኦልና የቤተሰቡን ንብረት ሁሉ ሰጥቻለሁ አንተ ልጆችህና ባሮችህ መሬቱን ለእርሱ እረሱለት፣ የጌታ የልጅ ልጅ የሚበላውን አምጡለት። የጌታ የልጅ ልጅ ሜምፊቦስቴ ግን ዘወትር ከእኔ ማዕድ ይበላል አለው። ሲባ አስራ አምስት ወንዶች ልጆችና ሃያ ባሪያዎች ነበሩት። ሲባ ለዓመታት ተጽዕኖውን ሲያዳብር ኖሯል። ይህ አንካሳ ሰው ሁሉንም ነገር እንዲወስድበት ይፈቅዳልን? ሜምፊቦስቴና ልጁ ሚካ እንደ ንጉሡ ልጆች ከዳዊት ማዕድ መብላት ጀመሩ። የሲባ ቤተሰብም ሁሉ የሜምፊቦስቴ አገልጋዮች ሆኑ። ሲባ ለንጉሥ ዳዊት ታማኝነቱን ማለ፣ በፊቱም ሰገደ፣ አዲሱን ሚናውንም ተቀበለ፣ የሜምፊቦስቴ አገልጋይ መሆኑን። ከውጭ ሲታይ ታማኝ መስሎ መሬቱን እያረሰ ምርት እያመረተ ቀጠለ። በውስጡ ግን ቅሬታው እንደተደበቀ ቁስል እያመረቀሰ ሄደ። ከዚህ በፊት ሁሉም ነገር የሜምፊቦስቴ ሆነ። ከዚህ በፊት ሥልጣን ነበረው፤ የሳኦልን ሰፊ መሬቶች ያለማንም ጣልቃ ገብነት ያስተዳድር ነበር። አሁን ግን ሁሉም ነገር የሜምፊቦስቴ ሆነ። ሲባ ቀድሞ ይገዛበት ወደነበረው መሬት ተራ አራሽ ሆኖ ተቀነሰ። ይህን ሁሉ በዝምታ ይመለከት ነበር። ቀናት ወደ ወራት፣ ወራት ወደ ዓመታት ተሸጋገሩ። ሲባ በጥላ ስር ሆኖ ትክክለኛውን ጊዜ ይጠብቅ ነበር። በቤተ መንግስት ውስጥ ያለው ሕይወት ያልተጠበቀ መሆኑን ያውቃል። ስልጣን እንደ ንፋስ ይለዋወጣል። አንድ ቀን እድል ይገኝ ይሆናል ይላል በልቡ። ነገር ግን መረጋጋቱ ብዙም አልዘለቀም። ሁሉም ነገር የሚቀየርበት አደገኛ ማዕበል እየመጣ ነበር። ያ ማዕበል የዳዊትን መንግሥት መሠረት የሚያናጋ ሆነ። አቤሴሎም፣ የዳዊት የገዛ ልጁ፣ በአባቱ ላይ አመጸ። በሚያማልሉ ቃላትና በተሰረቀ ታማኝነት የእስራኤልን ሕዝብ ልብ ከአባቱ አራቀ። አቤሴሎም በድብቅ ወደ እስራኤል ነገዶች ሁሉ መልእክተኞችን ላከ። የመለከቱን ድምፅ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ በሉ የሚል ተንኮል ያለበት መልእክት አስተላለፈ። ይህ ተንኮል እንደ ሰደድ እሳት በመላው እስራኤል ተሰራጨ። የሕዝቡ ልብ ከዳዊት እየራቀ ወደ አቤሴሎም ዞረ። ከዚያም የማይታሰበው ነገር ተከሰተ። ዳዊት ከኢየሩሳሌም ለመሸሽ ተገደደ። ዙፋኑን ትቶ የሀያል ተዋጊ ንጉሥ አሁን አዛውንት ሆኖ ባዶ እግሩን እየደማ እየተንገዳገደ እየወደቀ እየተነሳ ወደ ደብረ ዘይት ተራራ ወጣ። ሲያለቅስም ይታይ ነበር። ዳዊትም በኢየሩሳሌም ከእርሱ ጋር ላሉት ባለሟሎቹ ሁሉ ኖን ሄድ ከአቤሴሎም ማምለጥ ካልቻልን አንዳችንም አንተርፍም። ሳይውል ሳያድር ድል ሊነሳን ከተማዋንም በሰይፍ ሊመታ ይችላልና ቶሎን ሄድ አላቸው። ይህ የፍርሃትና የድንጋጤ ጩኸት ነበር። የንጉሡ ሽሽት መላውን ከተማ በድንጋጤ አናወጠው። በዚህ ትርምስና ሽብር መሃል ሲባ የራሱን ዕድል አየ። ዳዊት ከኢየሩሳሌም እንደወጣ አንድ ያልተጠበቀ ነገር ተመለከተ። በምግብና በመጠጥ የተጫኑ አህዮች። እነርሱን የሚመራው ደግሞ ሌላ ማንም ሳይሆን የሜንፌ የሜምፊቦስቴ አገልጋይ የሆነው ሲባ ነበር። ይህ ምን ማለት ነው? ሲባ በዚህ አስቸጋሪ ወቅት ምን እያደረገ ነው? ለዳዊት ታማኝነቱን ሊያሳይ ወይንስ ሌላ የተደበቀ ዕቅድ አለው? የሲባ አይኖች በተንኮል እያበሩ ነበር። የዳዊት ድካምና ጭንቀት ለሲባ ምቹ ሁኔታ ፈጠረለት። አስቡት፣ ዳዊት በልጁ ክህደት ልቡ ተሰብሮ ዙፋኑን ጥሎ እየሸሸ በድንገት ከፊት ለፊቱ ሲባ ናየው ይህ መገናኘት የታቀደ ነበር ወይንስ በአጋጣሚ የተከሰተ? የሲባ እውነተኛ ዓላማ ምንድን ነው? የዳዊት ሽሽት ለሲባ ያልተጠበቀ ዕድል ከፈተለት። ይህ ዕድል የሲባን ስግብግብነት የሚያረካ የበቀል እርምጃ የሚወስድበት ወይንስ ለዳዊት ታማኝነቱን የሚያሳይበት ይሆን? ውጥረቱ እየጨመረ ነው። የሲባ ቀጣይ እርምጃ የዚህን ታሪክ አቅጣጫ የሚቀይር ወሳኝ ምዕራፍ ይሆናል። ዳዊት በድካምና በሐዘን ተጎሳቁሎ በበረሃ ሲጓዝ፣ ሲባ በድንገት ከፊት ለፊቱ ተገኘ። አህዮች ላይ ምግብ ጭኖ ይዞ መጥቷል። እንጀራ፣ ፍራፍሬ፣ የወይን ጠጅ ለንጉሡና ለተከታዮቹ የሚሆን ስንቅ አቅርቧል። ዳዊት ይህንን ያልተጠበቀ ስጦታ ሲመለከት ግራ ተጋባ። ይህ ሁሉ ምንድን ነው? ሲል ጠየቀ። ሲባም በትሕትና ሰገደ። ድምፁ የተረጋጋና የማታለል ቅላጼ የነበረው። አህዮቹ ለንጉሡ ቤተሰብ ለመጓጓዣ፣ እንጀራውና ፍራፍሬው ለወጣቶቹ ምግብ፣ የወይን ጠጁ በምድረ በዳ ለተዳከሙት መጠጥ እንዲሆን ነው ሲል መለሰ። ይህ የሲባ ቃላት ከልብ የመነጨ ታማኝነት የሚመስል ነበር። ነገር ግን ከጀርባው የተደበቀ ተንኮል ነበረበት። ዳዊትም የጌታህ ልጅ ወዴት ነው ሲል ሜምፊቦስቴን ጠየቀ። ይህ ለሲባ ወሳኝ ጥያቄ ነበር። የሲባ ምላሽ የዚህን ታሪክ አቅጣጫ የሚቀይር ውሸት ነበር። ሲባም ፈጠን ብሎ እነሆ እርሱ በኢየሩሳሌም ቀርቷል፣ ዛሬ የእስራኤል ቤት የአባቴን መንግሥት ይመልሱልኛል ብሏልና ሲል መለሰ። እኚህ ቃላት እንደ መርዝ ቀስት የዳዊትን ልቡ ወጋው። ሜምፊቦስቴ ያ ሁሉ ቸርነት የተደረገለት ከማዕዱ የበላው አሁን በእርሱ ላይ አምጽዋልን? ዳዊት በልጁ በአቤሴሎም ክህደት ልቡ ተሰብሮ በተስፋ መቁረጥ ስሜት ውስጥ ነበር። የሜምፊቦስቴን ክህደት ለመመርመር ጊዜም ሆነ አቅም አልነበረውም። በዚያ ቅጽበት በችኮላ ውሳኔ ያስተላለፈ ወደ ሲባ ዞሮ እነሆ የሜምፊቦስቴ የሆነው ሁሉ ከአሁን ጀምሮ ያንተ ነው አለው። ሲባ መሬት ላይ ተደፍቶ በታላቅ ምስጋና ሰገደ። ጌታዬ ንጉሥ ሆይ በፊትህ ሞገስ አግኝቼ እንደሆነ እጅግ ደስ ይለኛል አለ። በልቡ ግን የድል አድራጊነት ስሜት ተሰማው። ተሳክቶለታል። በአንድ ውሸት ሁሉንም ነገር መልሶ አገኘ። ያጣውን መሬት፣ ሥልጣን፣ ተጽዕኖ ሁሉም አሁን የእርሱ ሆነ። ሲባ በውሸት ንጉሡን በማታለሉ እጅግ ተደሰተ። የሜምፊቦስቴን ንብረት ሁሉ የእርሱ ሆነ። ይህ ሲባ የክፋትና የተንኮል ጫፍ ነው። ዳዊት በችኮላ ባሳለፈው በዚህ ውሳኔ ሳያውቅ ለሲባ ስግብግብነት እጁን ሰጠ። ግን ይህ የዚህ ታሪክ መጨረሻ ነውን? ሜምፊቦስቴ በእርግጥ ከሃዲ ነውን? ወይንስ ሲባ ንጉሡን ዋሽቷል? እውነቱ ለዘላለም ተደብቆ ይቀር ይሆን? የዳዊትስ የችኮላ ውሳኔ ምን ያስከትል ይሆን? ውጥረቱ ከምንጊዜውም በላይ ጨምሯል። የአቤሴሎም ዓመፅ በድንገት እንደጀመረው በድንገት አከተመ። ምንም እንኳን ዙፋኑን ተቆጣጥሮ የነበረ ቢሆንም ውድቀቱ ፈጣንና አሰቃቂ ነበር። በኤፍሬም ጫካ ውስጥ በተደረገው ወሳኝ ጦርነት አቤሴሎም እጣፈንታዋ አከተመ። ያማረው ረጅም ፀጉሩ በዛፍ ቅርንጫፎች ላይ ተጠላልፎ ሰውነቱ በአየር ላይ ተንጠልጥሎ ቀረ። በሰማይና በምድር መካከል ሕይወቱ አለፈች። ኢዮአብ፣ የዳዊት ጦር አዛዥ፣ ጊዜ አላጠፋም። ሦስት ጦሮችን በአቤሴሎም ልብ ውስጥ በመሰካት አመፁን ለአንዴና ለመጨረሻ ጊዜ ቋጨው። የአቤሴሎም ሞት የዳዊትን ልብ በሐዘን ቢሞላውም አመፁ መክሸፉ ግን የእስራኤልን ሰላም መልሷል። የአቤሴሎም አስከሬን በጫካ ውስጥ ባለ ትልቅ ጉድጓድ ውስጥ ተጣለ። በላዩም እጅግ ታላላቅ የድንጋይ ክምር ተከመረበት፤ ይህም የክህደቱ መጨረሻ ምልክት ሆነ። አሁን ንጉሥ ዳዊት ወደ ኢየሩሳሌም እየተመለሰ ነው። ነገር ግን በደላ አድራጊነት ሳይሆን በሐዘንና ባልተቋጩ ጉዳዮች ተከቦ ነበር። የልጁ ሞት በልብ ውስጥ ትልቅ ቁስል ጥሎበታል። ከዚህም በተጨማሪ የሲባና የሜምፊቦስቴ ጉዳይ እልባት ማግኘት ነበረበት። ዳዊት ወደ ከተማዋ ሲቃረብ ብዙ ሰዎች ሊቀበሉት ወጡ። ከነዚህ መካከል አንዱ ያልተጠበቀ ሰው ነበር፣ ሜምፊቦስቴ። የሜምፊቦስቴ ገጽታ እጅግ አስደንጋጭ ነበር። ልብሱ ተቦጫጭቋል፣ ጺሙ ተንጀርግጓል፣ እግሮቹም አልታጠቡም። ዳዊት ከኢየሩሳሌም ከሸሸበት ቀን ጀምሮ ራሱን እንዳልተንከባከበ ግልጽ ነበር። ይህ ምስል ዳዊት ከሲባ ከሰማው ጋር ፈጽሞ የሚቃረን ነበር። ሲባ ሜምፊቦስቴ በኢየሩሳሌም ቀርቶ የአባቱን መንግሥት ለመመለስ ተስፋ አድርጓል ብሎ ነበር። አሁን ግን ሜምፊቦስቴ በሐዘን የተሞላ የተዋረደ ገጽታ ይዞ በፊቱ ቆሟል። ዳዊት ሜምፊቦስቴን በትኩረት ተመለከተው። ምን እየሆነ ነው? ሜምፊቦስቴ በእርግጥ ከሃዲ ነው ወይንስ ሲባ ዋሽቷል? ይህ ጥያቄ በዳዊት አእምሮ ውስጥ እየተመላለሰ ውጥረቱ እየጨመረ ሄደ። የዳዊት መመለስ የእርቅና የፍትሕ ጊዜ መሆን ነበረበት። ነገር ግን የሲባ ውሸት በዳዊትና በሜምፊቦስቴ መካከል ጥርጣሬ ዘርቷል ዳዊት እውነቱን ማወቅ ነበረበት ሜምፊቦስቴ ምን ይል ይሆን ሲባስ የውሸቱን ውጤት እንዴት ይጋፈጠው ይሆን ታሪኩ ወሳኝ ምዕራፍ እየተቃረበ ነው ዳዊት ሜምፊቦስቴን ለምን ከእኔ ጋር አልሄድክም ሲል ጠየቀው ይህ ጥያቄ እውነቱን ለማወቅ የተደረገ ወሳኝ ሙከራ ነበር የሜምፊቦስቴ ምላሽ የሲባን ተንኮል የሚያጋልጥ የዳዊትንም የችኮላ ውሳኔ የሚያስተካክል ነበር ሜምፊቦስቴም ሐዘን እየተናነቀው ጌታዬ ንጉሥ ሆይ እኔ ባሪያህን ካሳነኝና አህያይን ጭኜ ከንጉሡ ጋር እሄዳለሁ ብዬ ነበር። ነገር ግን ሲባ ባሪያ አታለለኝ። ባሪያህንም ለጌታዬ ለንጉሡ ሐሜት አቀረበበት። ጌታዬ ንጉሥ ግን እንደ እግዚአብሔር መልአክ ነው። ደስ ያሰኘህን አድርግ። እኔና የአባቴ ቤት ሁሉ በጌታዬ በንጉሡ ፊት ሞት ይገባን ነበር። ነገር ግን ባሪያህን ከማዕድህ ከሚበሉት ጋር አኖርከው። ታዲያ በንጉሡ ዘንድ ምን እጩኋለሁ ሲል መለሰ። የሜምፊቦስቴ ቃላት እውነትን የተሞሉና ልብን የሚነኩ ነበሩ። ሲባ እንዳታለለው ሐሰተኛ ወሬ እንዳወራበት በግልጽ ተናገረ። የዳዊትን ልብ የነካው የሜምፊቦስቴ ቃል እንደ እግዚአብሔር መልአክ ነው የሚለው ነበር። ዳዊት የሜምፊቦስቴ ንግግር ካደመጠ በኋላ ችኮላ ውሳኔውን ተረዳ። ሲባን ሳያጣራ በማመኑ ተጸጸተ። እውነቱ ተገልጧል። ሲባ ውሸታም ከሃዲ ነው። ሜምፊቦስቴ ግን ንጹሕ ታማኝ ነው። ዳዊትም ከእንግዲህ ስለነገር ነገርህ አትናገር፣ እኔ ብያለሁ፣ አንተና ሲባ መሬቱን ተካፈሉ አለ። ይህ የዳዊት ውሳኔ ፍጹም ፍትሐዊ ባይሆንም የተወሰነ እርቅ ለመፍጠር ያለመ ነበር። መሬቱን ለሁለት መካፈሉ ሜምፊቦስቴን ሙሉ በሙሉ ባይክሰውም ለሲባ ግን ከባድ ቅጣት ነበር። ሜምፊቦስቴም ጌታዬ ንጉሥ በሰላም ወደ ቤቱ ስለተመለሰ እርሱ ሁሉን ይውሰድ ሲል መለሰ። ይህ ቃላት የሜምፊቦስቴን ልባዊ ታማኝነት ያሳያል። ለንብረትና ለስልጣን ደንታ እንደሌለው ዋናው ነገር የዳዊት በሰላም መመለስ እንደሆነ በግልጽ አስረዳ። ሲባ ግን ዝም አለ። ራሱን ለመከላከልም ሆነ ለማስረዳት አልሞከረም። የውሸቱ መጋለጥ አንደበቱን ዘጋው። ምንም እንኳን ከፊል ንብረቱን ቢያገኝም፣ የውሸቱ ውጤት ግን ከባድ ነበር። ይህ ክስተት የዚህ ታሪክን ፍጻሜ አመላከተ። የሜምፊቦስቴ ንጽሕና ተረጋገጠ፣ የሲባ ክህደትም ተጋለጠ። ዳዊትም፣ ምንም እንኳን ፍጹም ባይሆንም፣ የተወሰነ ፍትህ ለመስጠት ሞከረ። ሜምፊቦስቴ ከሀብት ይልቅ ታማኝነትን መረጠ። ይህም እውነተኛ ድል ነበር። አመታት አለፉ። የመጽሐፍ ቅዱስ ታሪክ ስለ ሲባ ቀጣይ ህይወት ብዙም አይናገርም። ነገር ግን አንድ ነገር ግልጽ ነው፤ ስሙ በክህደት ተበላሽቷል። ምንም እንኳን ዳዊት ከሳኦል ንብረት የተወሰነውን ክፍል እንዲይዝ ቢፈቅድለትም የሲባ ስም ግን ለዘላለም ከተንኮልና ከውሸት ጋር ተያይዞ ቀረ። ሲባ በውሸት ሀብት ለማግኘት ቢጥርም በመጨረሻ ግን ያገኘው ዝና ሳይሆን ውርደትን ነበር። በአንድ ወቅት በንጉሡ ቤተ መንግሥት ውስጥ ተሰሚነት የነበረው ስሙ ቀስ በቀስ እየደበዘዘ ከታሪክ ገጾች ተሰወረ። በኃይልና በሥልጣን ማማ ላይ ለመውጣት ያደረገው ሙከራ ከሸፈ። ሜምፊቦስቴ ግን ምንም እንኳን በሲባ ክህደት ቢጎዳም ለዳዊት ያለውን ታማኝነት አላጣም። አሁንም ከንጉሡ ማዕድ መብላቱን ቀጠለ። የእርሱ ታሪክ የጽድቅና የታማኝነት ምሳሌ ሆኖ ቀረ። ምንም እንኳን አካለ ጎዶሎ ቢሆንም በታማኝነቱና በቅንነቱ ይታወሳል። የደረሰበት በደል ልቡን በክፋት አልሞላውም። ሜምፊቦስቴ ከሀብትና ከሥልጣን ይልቅ ለንጉሡ ታማኝ ሆኖ መገኘትን መረጠ። ይህ ምርጫው እውነተኛ ማንነቱንና ጥንካሬውን ያሳያል። ስሙም በሀብት ሳይሆን በጽድቅ ተጻፈ። ምንም እንኳን የሲባው ውሸት ለጊዜው ቢጎዳውም በመጨረሻ ግን እውነት አሸነፈ። የሜምፊቦስቴ ልጅ ሚካ የአባቱን የጽድቅ መንገድ ተከተለ፣ የዘር ሐረጉም ቀጠለ። ይህ የሚያሳየው የእግዚአብሔር ታማኝነት ከትውልድ ወደ ትውልድ እንደሚሸጋገር ነው። የሜምፊቦስቴ ታሪክ ምንም እንኳን በፈተና የተሞላ ቢሆንም በመጨረሻ ግን በእግዚአብሔር ጸጋና ምሕረት የተሞላ ሆነ። የሲባና የሜምፊቦስቴ ታሪክ ሁለት ተቃራኒ መንገዶችን ያሳየናል። አንደኛው በውሸትና በተንኮል የተሞላ መጨረሻውም ውድቀት የሆነ የሲባ መንገድ፣ ሌላኛው በታማኝነትና በጽድቅ የተሞላ መጨረሻውም ክብር የሆነው የሜምፊቦስቴ መንገድ። የሲባ ስም ከተንኮል ጋር ተያይዞ ሲታወስ፣ የሜምፊቦስቴ ስም ግን ከታማኝነት ጋር ተያይዞ ይነሳል። ይህ ታሪክ እውነትና ጽድቅ ምንም እንኳን ለጊዜው የተደበቁ ቢመስሉም በመጨረሻ ግን እንደሚያሸንፎ የሚያስተምር ጥሩ መልእክት አለው የሲባ ውድቀትና የሜምፊቦስቴ ክብር ለዘላለም የሚታወስ ትምህርት ነው። እውነተኛ ድል በሀብትና በስልጣን ሳይሆን በታማኝነትና በእግዚአብሔር ጸጋ የሚገኝ መሆኑን ያሳያል። የሜምፊቦስቴን ታሪክ የዳሰስንበት የዛሬው ዝግጅታችን በዚህ ይጠናቀቃል። ክብራችሁን ስለቆያቸው እናመሰግናለን። ሰላም፣ እግዚአብሔር ከሁላችን ጋር አይሁን አሜን።